እኔ የምለው ማለት ነው አብርሽ፣ የሰው ልጅ በቁሳቁስ ለመደለል አትሞክር ማለት ነው። ምክንያቱም ይህን ሁሉ አድርጌላት ከዚህ በኋላ ካራረችልኝ ማደርገው ነገር ሁሉ ልፋት ነው ምናምን ማለት የለብም። እያደረክ ያለው ለሚስጥቅ ማለት ብዙ ዋጋ ላይ ከፈለችልኝ እንደዚህ መናገር ራሱ የለብም። አሰላም አለይኮ ራመቱ ለወበረካቱ እንግዲህ አብራም ታደሰ ማለት ነው። ዛሬ ሩታየን በወርቅ ድጋሚ ሰፕራይዝ አርጓታል። ሰፕራይዝ ማረግ አይከፋም። ደስ ብሎናል። ንግግርህን አስተካክል። አንዳንድ ጊዜ ማለት ነው፣ ለምን የምትናገራቸውን ነገሮች እያስተካከልክ፣ እንዴት ነው አንተ? ሚስትን መጀመሪያ አንተ ከዛችኛዋ ጋራ ራቅ፣ ከዛ ዱርዬ ራቅ። ከዛ በኋላ ሚስትን እንዴት አደርገው ወደ ራስክ ማምጣት እንዳለብ ራስን ጠይቀው ማለት ነው። ዝም ብለክ ሳይሆን ራስን ጠይቀው። እሷ መኪና ስለገዛላት ወርቅ ስለገዛላት የማይሆን ሕይወት ውስጥ ልኖር ብላ አትገባም። ለምን እዛ ጋር እያደረክ ያለው እዚች ጋር ሌላ ሰው ነው፣ እዛ ጋር ደግሞ ሌላ ሰው ነው። መጀመሪያ ራስን አስተካክል። ሩታዬ እኔ በጣም ነው ደስ ያለኝ፣ ይሄ ምክንያቱም ይሄ ያንስባታል እንጂ አይበዛባትም ማለት ነው። እና ወርቅ አይደለም ዳይመንድ ሁሉን ነገር ብታደርግላት ምን ምክንያቱም ብዙ ዋጋ ስለከፈለች ብዙ ነገር ስለተባለች ብዙ በዚቱ ስንት ነገር ተረቅጣለች፣ ስንት ነገር ተብላለች ማለት ነው። ማድረግህ ከአንድ ነገር ሆኖ ይህን ሁሉ ማድረግላት ይህን ሁሉ አድርጌላት ካራራችል ምናምን ምን አስባለው፣ እንደዚህ አይነት ነገር መባል እኮ አያስፈልግም። ሚስትቅናት አደረክላት፣ በቃ ደስ ይላል። ወዲንስ ስላለ ምናምን ሳይሆን አንተ አቅዳያበት አስበህበት ወዲንስ ው ብዙዎቻችን አውርተናል፣ ወርቅ መኪና ብለናል። አደረክላት ከቆየ በኋላ ማለት ነው ካደረክ በኋላ ደግሞ ሆዷ ከራራል ምናም ማለት የለብም። ሆዷ የሚራራ ልክ አንተ ከኤርሜላ ስትርቅ ብቻ ነው። ከኤርሜላ ራቅ፣ አንተ ርቅሃል፣ ሰላም ሆናችሁ ስንል ከሷ ጋር ትመጣለት ማለት ነው። ምራክ፣ በጣም ነው የሚያስጠላው። አወዛጋቢ ታቃለ። ሰውን እያወዛገብክ ነው ያለው ማለት ነው። እና ሩታን የምር አንተ የምትፈልጋት ከሆነ ሩታን የምትወዳት ከሆነ አንተ ከኤርሜላ ራቆል። የአንተ ህይወት የሚስተካከለው ከኤርሜላ ስትርቅ ነው ማለት ኤርሜላ ከህይወት ስታወጣት ነው። ኤርሜላን ከህይወት ካልወጣት ቁሳቁስ ስለገዛላት መቼም ቢሆን ሩታ ይቅር ትላለች ብዬ አላስብም። ምክንያቱም ሩታ የምናቃት ቁሳቁስ ሲደልላት ሳይሆን ቁሳቁስ አይገዛትም። እኔ እስከማቃት ማለት ነው። እስከዛሬ ድረስ በቁሳቁስ ስትደለል አይቻል አቅም በፍቅር ነው እሷ የምትደለለው እና። አንተ ደግሞ የምር የምታፈቅራት የምር የምትወዳት ከልጅ ከእናት ጋር ከልጅ ጋር አብረ መሆን የምትፈልግ ከሆነ አንተ ከኤርሚላ ራቅ። በቃ ኤርሚላ ስር ስር አትገኝ ማለት ነው። ለምንድን ነው የምትገኘው? ማለት ትዳርን የምትፈልገው ከሆነ ለምንድን ነው የምትገኘው? መልስ ስላልከው ደግሞ ያኔ መልስ እንዴት ነው የምትጠሩት? እንዲህ ብጥብጥ ውስጥ ሆናችሁ ነው ሰላም ሰት ትፈጥሩ ምናምን ነው መልስ። እኔ እኮ ግራ ነው የገባኝ። ስለ መልስም ታወራለህ፣ ቅድቅ ማለት ነው እና በጣም ደስ ይላል። ወርቁን እኔ ደስ ብሎኛል። ሩታይ እንኳን ደስ አለሽ! ስጦታ በስጦታ ስለሆንሽ የተከፋሽበትን የተረገሽበትን የተሰደብሽበትን ዋጋ የከፈልሽበትን ስላገኘሽ ማለት ነው። በጣም ደስ ብሎኛል እና አብርሽ ማለት ነው ራስን አስተካክለክ ወደ ሚስትክ ተመለስ ማለት ነው። ያችን አይጠመጎጥ ከህይወትክ ውስጥ አስወጣት። ምክንያቱም እሷ ካልወጣች ህይወትክ መቼም አይስተካከልም። ይሄን ደግሞ ራስን ታቃለ ከኛ ሳን ነግር። ምክንያቱም ህፃን ልጅ አይደለም ትልቅ ሰው ነው ማለት ነው። እንደ ትልቅ ሰው ደግሞ ማሰብ ማገናዘብ የሚባል ነገር አለ ማገናዘብ አለብ። ሚስቴ ትሻለኛለች፣ ልጄ ይሻለኛል፣ ሚስቴ እንፈልጋት አለው ልጄ እንፈልገዋለሁ ካልክ ይህን ነገር ነው ማድረግ ያለብክ ማለት ነው። አንተ ስጦታ ስለሰጣት፣ ወርቅ ስለገዛላት፣ መኪና ስለገዛላት ሩታ ላትመለስ ትችላለች ማለት ነው። ምክንያቱም እዛ ጋር የምታየው ነገር ላይመልሳት ይችላል። ገባ? የትኛውም ሴት ባሏ ከሌላ ወንድ ጋራ ሲላላት አትወድም፣ የትኛውም ሴት ማለት ነው። ይህን ደግሞ ሴቶች ሆነን እንረዳታለን። እና ማለት ነው ፋሚሊዎች፣ በጣም ነው ደስ ያለኝ ለሩታዬ ፋንታ በጣም ደስ ብሎኛል። የተረገሽበት ስንት አንድ ዓመት ከምናምን እና አብርሽ፣ ሩታዬም በእንደዚህ አይነት ነገር ሳይሆን ልቧ እንዲራላል ከፈለግ ከኤርሜላ ጋር አላ ከዛሽ ልጅ ህይወት አንተ ራቅ ማለት ነው። የምር ልጅህን የምትፈልግ ከሆነ የምር ሚስትህን የምትፈልጋት ከሆነ ማለት ነው። እና ደግሞ እናንተ ብዙ ሰው ብሎኛል ምናም ማለት የለብም ራስክ በራስክ ነው መመራት ያለብክ። እና ትላንትና እንደዛ እያልክ ነበረ። በራስ እጻን ልጅ አይደለም ትልቅ ሰው ነው ከአንተ ማለት ነው። እና እንደዚህ ማለት የለብም። በንትን በቁሳቁስ የምትገዛ ወይም በቁሳቁስ የምትደለል አይነት ሴት አድርገ ማውራት የለብም አንተ። ራስን እንደንትን እንደ ምንድነው ስሙ ሰቅለክ ማለት ነው። እና ያ ጥሩ ነገር ሰርተሃል፣ ግን ያ ያንስባታል። ይህ ራሱ ማለት ነው። ያው ዳይመንዱ ደግሞ ሲመጣ በትክክል እንመሰክርላለን ማለት ነው። የመልሳችሁ ቀን ብለሃል እንዳትረሳ። አንተ በነገራችን ላይ አንተ ላይ እኮ ማንም ሰው እምነት የለውም። አሁን ራሱ ይህን ራሱ እንዴት አርገክ እንዴት አርገ ሰፕራይዝ እንዳረካት ራሱ አላውቅም። ምክንያቱም ማንም ያምንክ የትኛው ብዙ ነገሮችን ውሸት ውሸት ላይ እንትን ስላልክ ማለት ነው። እና ሩታዬ በጣም ደስ ብሎኛል፣ እንደዚህ ስቀሽ ተደስታሽ ስላየንሽ ማለት ነው እና ታርቃችሁ ደግሞ ሰላሙናችሁ መልሳችሁን ደግሞ የምናይ ያድርገን ያድርገናው ነው። እኛ ያው አጨብጫቢዎች አይደለም፣ ያው አጨብጫቢ ሆነን እንቀራለን እንጂ ሁሌም። እንግዲህ መርሳችሁን እንትን የምትሉ ያድርጋችሁ ማለት ነው። እኔ ውዶች ከዚህም በላይ ፍሬ አፍሩ፣ አንድ ሳይሆን በአስር ቁሙ ማለት ነው። እና እናቶቻችን ያው በአንድ አይቆሙም እና ለዛ ነው። እሺ ውዴ እና ማለት ነው። በጣም ነው ደስ ያለኝ። በቃ ቤተሰቦቼ ላይክ፣ ሰብስክራይብ አድርጉልኝ። ደስታዋን የሩታዬን የሩታዬ ደስታ ያስደሰታችሁ ማለት ነው። አንዳንድ ዝንቦች የራሳችሁ ጉዳይ ተሳድባችሁ መውጣትም ትችላላችሁ ማለት ነው። ለስድባችሁ ቦታ የለኝም ቦታም አልሰጣችሁ ማለት ነው። ብዙ ነገር ብላችሁኛ መልስ ራሱ ሰጥቻችሁ አላቅም ማለት ነው። እና ተሳድባችሁ መሄድም ትችላላችሁ ግን ሩታዬን የምትወዱ በላይክ አሳዩኝ ደስታችሁን ማለት ነው። ደስ ብሎኛ በነገር አብርሽ አንዳንድ ንግግሮቹ ቢያስጠላኝም ማለት ነው ለሩታዬ የተደረገላ ያላት ነገር ግን ደስ ብሎኛል፣ ለእሷ ማለት ነው። ምክንያቱም የሰው ደስታ ስለሚያስደስተኝ እኔ ደስታዋን ስለምፈልግም እምባዋን፣ ሳይሆን ደስታዋን ነው ከዚህ በላይ ደስታዋን እፈልገዋለሁ ማለት ነው እራሴ ምክንያቱም ስለምወዳት ማለት ነው እና አብርሽን ስላደረገ ደስ ብሎኛል። ግን ደግሞ አንዳንድ ቦታ ይህንን ሰጥቻት ይህን ከዛ በኋላ ባረግላት ከንቱ ነው አንተ፣ እሷ ለአንተ ብዙ ዋጋ ከፍላላለች፣ ከዚህም በላይ እያረክላት እሺ ባትልቅ እንኳን እያረክላት ብትኖር ማለት ነው እንትን ሊልክ አይገባም፣ ሊያሳስብ አይገባም ነበር ማለት ነው። እና እኔ በጣም ደስ ብሎኛል፣ በቃ ማለት ቃል የለኝም ከንግግር ውጭ። እኔ አንዳንድ ንግግር አያውቅም እንደ ልጅ ነው ምለው ማለት ነው። እና ትልቅ ሰው ነህ ግን የሆነ በቃ ቃላቶች በጣም ያስጠላሉ እና የምታወራቸው ነገሮች ማለት ነው። እና ሩታዬ ለአንቺ ደስ ብሎኛል። የሩታዬ ደስታ ያስደሰታችሁ ደግሞ ማለት ነው እኔ ላይክ እያደረጋችሁኝ አሳዩኝ። በኮሜንት ላይ ደግሞ ደስ ብሎናል በሉ ማለት ነው። አሳብ፣ አስተያየታችሁን ደግሞ እንቀበላለን። ሐሳብ ካላችሁ እኔ ላይ መተቸትም ትችላላችሁ፣ መንቀፍም ትችላላችሁ። ችግር የለውም ማለት ነው። መስተካከል ካለብኝ እስተካከላለሁ። መስተካከል ያለብኝን አስተካክላለሁ ማለት ነው። እኔም መስተካከል ካለብኝ እስተካክላለሁ። ግን እዚህ ጋርም ያጠፋሁት ነገር ምናምን ካለ አስተካክላለሁ ማለት ነው እና ያው የሩታዊ ወዳጆች እርግጠኛ ነኝ ያው ደስታችሁን በላይክ እንደምታሳዩኝ ተስፋ አደርጋለሁ ማለት ነው። ሁላችሁንም በጣም ነው የምወዳችሁ። የመዳም ቅመሞች ያው እዚህ ጋር አብዛኛው የመዳም ቅመም ነው እና ማለት ነው በጣም የመዳም ቅመም ነኝ እና በጣም ነው የምወዳችሁ። ፈጣሪ ደግሞ ለእኛንም ወልደን የምንከብድ ያደርገን ሀገራችን በሰላም ገብተን ማለት ነው እና ያው የምንናፍቀውን ሰው ያገናኘን ከምንናፍቀው ሰው ደግሞ ከምንወደው ሰው፣ ከምናፈቅረው ሰው ደግሞ ፈጣሪ ጨምረን ማለት ነው። እኔ ውዶች ሁላችሁ ነው ስደት ላይ ያላችሁ እህቶቼ ማለት ነው እና በጣም ነው መወዳችሁ። አንዳንድ ጊዜ አዎቶችን ማመዝገን ግድ ይላል ማለት ነው። መመረቅ ለመርቃችሁ ብዬ ነው እና በላይ ካሳዩኝ ማለት ነው የሩታዬ ደስታ ያስደሰታቸው። እንግዲህ ደህና አደሩልኝ።